ሌላ ሰው አስገብቼም አልተናገርኩም ጉችን ስናገራት እራሴ ብቻዬን ብቻዬን ማንም ሰው መጥቶ እንዲናገርብኝ አልበል ምክንያቱም እኔ ከእሷ ጋር ስታረቅ ጓደኞቼ ዳር ይቀራል አንዳንድ ሰዎች ስትጣሉ ከሰው ባካችሁ ሌላ ሰው አታስገብ እራሳችሁ እንችላችሁ ውቀቱ እስከምችሉት ውቀቱ እና ሌላ ሰው ሲገባ ግን እነዛ ሰዎች ስንታረቅ በመሀል እነዛ ሰዎች ምን ይሆናሉ ዳር ይቀራል ያ ነገር እንዳይኖር ጥንቃቄ አርጉ ጉጭዬ ይመችሽ ለማለት ነው። እሷ ተጨምረ የቀረው ይሰማል፣ ድምጼ ይሰማል። ጉጭዬ ያ ሳርዬ በትልቁ አድርጊያት ሳርቸው። ያው እንግዲህ እኔ ትናንትና ደርሶኛል ብሏል ዮኒን በቤቴም ተናግሬዋለው። ዮኒ ኢትዮጵያዊ ወንድሜ፣ ለመግባባት አለመግባባት አንድ ሁለት አባብሎናል ያለውን ነገር በእኔም በኩል ወዳጅ የሆኑ በእሱም በኩል ወዳጅ የሆኑ ሰዎች አውርተውናል እኔም ይቅር ብያለሁ ብያለሁ። ትላንትና አድርሳችሁታል። ሳርዬም አለች እዚህ ጋር አነ ግርማ ሞቶ አነ መሲ ሌሎች ሌሎችም ጥሩ የሆኑ ቤተሰብ እዚህ ቲክታክ ላይ ያሉ ጥሩ ወዳጆች አነጋግረውን ፈተናል። ከዮኒ ጋር እኔ በግሌ ምንም አይነት ትላንትም ነግሬያችኋለሁ። ከዮኒ ጋር ሳናወራ በፊት ምንም አይነት ቅያሜም፣ ቅሬታም ሀዘኔታም የለብኝም ሚዲያን ያገናኛል። ያው ያለ ነው። ብንተላለፍ ጥሩ ነበር ወይኔ እንደታናሽ ባለፍ ወይ ያለውን ነገር ዞር ብንል ጥሩ ነበር፣ አልሆነም። ኤኒዌይስ ዮኒ አምስቲል ኦኬ ዊዝ ዩ ዩር ማይ ጉድ ብራር ምንም አይነት ቅሬታ የለብኝም። ይቅርታን ተቀብላል። ይቅርታህን ተቀብያለው፣ በፋሚሊ ነን። እኔ አሁን ምንም አይነት ቅያሜ የለኝም። የሚዲያው ባህሪ ነው እንዳልከው። እኔም ብዙ ብዬ ሊሆን ይችላል፣ ለአንተ ብዙ ብለህ ሊሆን ይችላል። ኦፍኮርስ ቆንጆ ነሽ ብላ አትሰድበኝም። ኦፍኮርስ ጀግና ነህ ብዬ አልሰድብክም። ያለ ነው የሚፈጠር ነው። ድጋሚ እንዳይፈጠር ምኞቴ ነው። በእኔ በኩል አይፈጠርም ብዬ አስባለሁ። ዛሬ እግዚአብሔር ያክብርልን። መሲም፣ እነ ግርማ ሞቶላ፣ ሌሎች ሌሎቻችሁ በእኔና በየሆና ሰላም መፍጠር መሀል የሰራችሁ ሰዎች የሆንዬም፣ እሺ ብለክ ይቅርታውን ተቀብለው፣ አንተም ይቅርታ ስለጠየከኝ እግዚአብሔር ያክብርልኝ። ይህንን የምመለው ያ ግርማ ሞቶላ በተለይ ጨቅጭቆ ሊደፋኝ ነበር። ፈጣሪ በሚያውቀው በጣም ነው የምወዳት የማከብራተቴና የሆንዬ ለእኔ ስትል እያለ ብዙ ነገር ላይ ነበር እና ብዙ ሌሎች እነ ማቲ ማቲ ዱቄት ሶሻል ሚዲያ ላይ ያሉ ሌሎች ወንድሞች፣ ራሱ መሲ፣ ራሱ ዮኒ በቃ ከጉች ጋር ፍታ ብዙ ሰዎች ይሉኛል። እነ ናርዲ ራሱ ሌሎችም እነመማር ብዙዎቹ ዮኒ ይብቃችሁ ምናምን እያሉ ነበር እና ብዙ ሰዎች ይላሉ። ግን እንዳልኩች የወንድ ትንሽ የለውም። ችግር አለብህ። ወንዶች አንፈታ፣ ወንዶች አንፈታ፣ ማንንም ወንዶች አንፈታም። ችግር አለብን የወንድ ትንሽ የለው የሚባለው ለዛ ነው። እማ ቤቴ አንፈታ። ችግር በጣም ይሄ ኦዴና ጉቶ አምስት አመት ተያይዘናል። እኔ መደበሪያዬ ነው። እኔ ቢያንስ እሸክልበታለሁ እሱ ገንዘብ አይሰራበትም። እኔ ግን ሰራ። ይሄ ነው ችግሩ። እና ጉቺ መችሽ ፈታተ ያልቼ ድሬ ልጅ ነሽ አውቃለሁ። የተባለውም ነገር ያው ለስራው ባህሪ ነው እንጂ የሚያውቅ ያውቃታል። ለማብሸቅ ለማብሸቅ ነገሮችን እንሰራዋለን ብቻ ለማብሸቅ ከዛ አሁን ከወዴም ጋር ፈትቻለሁ ትላንትና ነው ከትላንት ወዲያ ተፋተናል ከወዴም ጋር ሌሎች ልጆችም አሁን ብዙ የሉም ከኔ ጋር በጸብ ደረጃ ብዙ ሰዎች የሉንም ከሞታ ጋር ፈተናል ለሞታ መቆ ያልፈታ ነው ከኩልያ እሷ ጥብሴ ናት በእሷ አትምጥም ኩልያ ጥብሴ ናት ከዛ ውጭ ግን ከጉቺ ጋር ፋሚሊም ጋር አልደረሰችም ሊሚቷን የምታውቅ ሰው ናት እኔን ለማብሸቅ ነው የምታደርገው። ከዛ ውጭ ምንም የለባል። ቤታን ፈትቻለሁ፣ በራሴ ጊዜ ማለት ፈትቻለሁ፣ በራሴ ጊዜ እንዳልኳችሁ። ኩንሊያ ጥብሴ ናት። እንድትሰማም እንፈልጋለሁ። እንደፈለገች የፈለገችውን ትፖስት፣ ጥብሴ ናት። ለምን ቤተሰብ ጋር ከሄዱ በኋላ ትንሽ ማስለቀስ ደስ ይለኛል። የትም አይሄዱም። ገባችው ቤተሰብ ላይ ምንም አዲስ ነገር የለም። ኢትዮጵያ የሚኖር ቤተሰብ እናቃለን፣ ምን አይነት ላይፍ ናለች። ከዛ ውጭ ግን የጉቺሻ ቤተሰብ ጋር እኔ ከአቢባ ጋር ጸብ የለኝም። ምንድን ነው የሚያወሩት? ተጣልቼ አላውቅም። አቢባ አንዳንድ የማያቸው ነገሮች አሉ እንጂ እኔ ከአቢባ ጋር ጸብ የለኝም። እንደ ሌሎቹ አስቀያሚ ስድቦች አቢባን ተናግሬያት አላውቅም። ግን የማያቸው አንዳንድ ነገሮች የሚደብሩ ሳይ አስተያየት እንሰጣለን። የሶሻል ሚዲያ ሰው ናት። ሶሻል ሚዲያ ላይ የወጣችው ጥሩ ነገር ስናይ ጥሩ እንላለን፣ መጥፎ እኔንም እንደዛ እባላለሁ እንጂ አትናገር የሚባል ነገር መኖር የለበትም። ጥሩ ሲሰራ በርቺ አይዞሽ፣ የምን ላይ የተሳሳተ ነገሮች ሳይ ደግሞ ይህ ነገር ልክ አደለም እላለሁ። ስለዚህ እንደዛ እኔንም ስለምባል ማለት ነው። እና እኔ ሰው አላመልክም የሰው አምልኮ የለኝም። አይ ዶንት ዱ ግን ጥሩ ሲሰሩ ጥሩ ላለው፣ መጥፎ ሲሰሩ ደግሞ ይህን ነገር አስተካክሉ ላለው እና ያ ነው። ኔጋ ያለውና ስር ሀቢባ ሀቢባ ስለምትሉ ጆከር አልፈታው። ከጠየቃችሁ ጆከር ባናቱ ይተከል። ኔጋ ለምን ቤተሰቦች ጋር ሄደ መንፈስ የሆነ ሰው ነው ይጠይቀዋል ሰው ዲጄሊ ሌባ ናት። ሌብነቷን ይቅርታ ጠይቃ ገንዘቧን ካላመጣች፣ ካልከፈለች አልፋታ። ገንዘ ዋሽታኛለች። እኔ ፔች መጣ ዋሽታለች። ዋሽታለች ዲጄሊ ዋሽታለች እኔ ቤጅ መጣ ዋሽታለች። ስ ከዛ ውጭ የጉቺ ጉዳይ እንዲያውም ፏ ብልጭ ብላን የመጣችው ዛሬ ምን አስባ እንደሆነ አላቅም። ከዛ ውጭ ግን ጉቺ ቻይመችሽ። እንግዲህ እኔ የምናገረው ምንድነው፣ ሶሻል ሚዲያ ላይ ያየሁት ነገር በተለይ በተለይ እውነቱን ሀቅ ነው የምንናገረው ዱባይ ላይ ያሉ እንዲሁም ደግሞ ጀርመን ጀርመን ከሌሎች ቦታዎች ኮምፔር አድርገን ሁላችን የምንናገረው በምናየው ነገር ጥሩ ነገር በምናይበት ጥሩ ነገር እንላለን መጥፎ ነገር ሲታይ መጥፎ እንላለን አሁን ግራ የገባን ነገር ጀርመን እና ዱባይ ላይ ያሉ ድራማዎች እጅግ የሚደብሩ ናቸው ሀቅ ለመናገር ሌሎቹ አሜሪካ ያሉት ወይም ደግሞ ካናዳ ወይም ደግሞ ኖ ሌላ አውሮፓ ሀገር ያሉት እንደዚህ አይነት ነገሮች ላይ ብዙ ጊዜ ሲያደርጉ አይተናናቅ። በጣም የወረደ ነገር የምናየው በግልጽ ልናገር፣ ሀገር ዱባይና ጀርመን። ዱባይና ጀርመን ይህን ነገር፣ በተለይ ዱባይ ያላችሁ ሶሻል ሚዲያ ለማያወጣን ነገር ታውሉት ቤታችሁ። የፈለጋችሁትን ነገር ሶሻል ሚዲያ ላይ ስትመጡ ግን ብዙ ሰው ይታዘባል፣ ይናገራል፣ አስተያየት ይሰጣል። ስለዚህ ከኑግ የተገኘ ሰሊጥ አብረተ ወቀት የሚባል ነገር ሊመጣ ይችላል። ስለዚህ ይህን ማሰብ አለባቸው እነዛ ሰዎች። ወጥተው አሁን ለናይጄሪያ ሲያሰድቡ እየተናገረው እየተከላከሉት ነገር እንኳን ይ የኢትዮጵያ ሴቶች ይዚ ናቸው ብሎን የተናገረው የት ነው የሚኖሩ? ዱባይ ነው ይሄ ልጅ። እነሱን ብቻ አይደለም ዴታ ያደርገው ሌላ ሴቶችም አሉ። እና ይህን ነገር ኮንሲደር ባረገ ነገር ቢመጡ እንደገና ደግሞ አውጥተው ነው የሚሳደቡት ምን ታመጣላችሁ እያለ አግባባን ሌሎችም ሌሎችም አሉ እንደዚህ። ዱባይ እና ጀርመን ጀርመን ያሉትን ጠይቄ ምን ታመጣላችሁ ነው የሚለው ምን ታመጣላችሁ? ስለዚህ ይሄ ነገር ቢስተካከል ምን አለበት? ያው ሴቶቹ ወንዶቹ ቢሆንልሽ የሴት ዱርዬ ኢኮኖሚ የሚያስደነግጠ ነው። ወንዶች ወንዶች እየተሸማቀቁ ነው በአሁኑ ሰዓት። እግዚአብሔር በሚያቅ የሴት ዱርዬዎች ነው የበዙትና በእውነት እንደ አንድ ኢትዮጵያዊ የሚያሳዝን ነገር በጣም ነው የሚያሳፈር እኔ የዜ ዱርዬ ኮን ይበዛ የወንድ እኮ አደለም እያየን ያለነው ወንዶችን ተጉበሉልን ወንዶችን እንዲያታርጉ የሚባል ነገር አደለም እኮ ጀርመን የምናየው ዱባይ የምናየው እና ሁሉም ነው እያልን አደለም። ሰው መርጦ የሚሰማው ነገር አለ። ሁሉንም እያልን አደለም፣ ግን አብዛኛው የምናየው ነገር እንደዚህ አይነት ድራማዎች ዱባይ እና ጀርመን። ስለዚህ ዱባዮች የምትወዷቸው ከሆነ የምታከብሯቸው ከሆነ ለባካችሁ ቤት ውስጥ የሚሰሩትን ስራቸውን በአግባቡ የሚሰሩትን ነው። አታስደ እኔ በግልጽ ነው የምናገር። አታስደ በእውነት እኔ ራሱ መቤተ መሰከረ ዱባይ የመምጣት ሀሳቤን ሰርጅዋል በዚህ የተነሳ ማለት ነው። እንዲህ የሚሰድብ ሀገር ላይ ማለ ደሞላ ለምን ብይ የመጣውላ ማኑል ስታ ዱባይ የመጣውላ። እንግዲህ እነ ፍራውል መጥተዋል። ሌሎችም ወንድሞቻችን እነ ሚኪ መጥተዋል። ሌሎችም እንዴ አልቅሰው ቀረብሏቸው ምናምን ነው የሄዱት ተደስተው እንኳን አሊዱ እና ይህን ነገርን እያየን መሞጣን በጣም የሚደብር ነገር ሆኖ ነው የመጣው ከዱባይ። ስለዚህ ይህን ስና የሚሰማን ስሜቶች አሉ እንደ ሰው እንደ ሰው የሚሰማን ስሜት አለ። እና እባካችሁ ዱባይ ያላችሁ ብታስተካክሉ ጥሩ ነው በእውነት በእውነት ጥሩ ነው። እኔ የሚጨምርልን የሚቀንስልን ነገር የለም ግን ባየነው ነገር ላይ ሶሻል ሚዲያ ላይ እንናገራለን ወጥ ባየነው ነገር ስለዚህ ዱባይ ነው ይሄን ያየ ነው አብዛኛው ችግር ያየ ነው ዱባይና ጀርመን ነው ይሄ ደግሞ ሰው የሚጋረው ሀሳብ ይመስለኛል። ያንን ነው መናገር የምፈልገው፣ ከዚህ ሌላ ምንም የለም። ያንን ነው እንጂ እናንተን ስም ጠርተን ነው የምናመሰግነው ራሱ ፈጣሪ በሚያውቀው ዱባይ ላይ እንደነዚህ ሴቶች ጀግና ሁኑ፣ እነዚህ ሴቶች መልካም ሁኑ እያለ እንናገራለን። ግን አብሶሉት ዱባይ ላይ የሚመጣ ሰው በዚህ ሰዓት ከአሜሪካ ይምጣ ከካናዳ ይምጣ ከየትም ቦታ ይምጣ አልቅሶ ይመለሳል። የሚያው ነገር ተደስቶበት አይደለም የሚመጣው። እና ይህ ነገራችሁን አስተካክሉ። ሁሉንም እያልኩ አይደለም ግን በጣም ዱባይን የምታሰቡ ደቡብ መረኖች አላቸው፣ ባለጌዎች አላቸው። ኢትዮጵያውያን ሴቶችን የምታዋርዱ ቁጭ አድርጋችሁ በናይጄሪያ የምታሰድቡ መረኖች አላቸው። እነሱን ነው መቆጣት፣ እነሱን ነው ለህግ ማቅረብ፣ እነሱን ነው መስተካከል ካለባቸው ማስተካከል። ስለዚህ ያንን ያንን ማሰብ ያስፈልጋልና ሁሉም ግን አይደሉ። ሁሉም ሊሆናችሁ ሁሉም የሚሆን አይደል ግን አብዛኛው ባየነው ሶሻል ሚዲያ ላይ ብታስተካክሉ ጥሩ። ይህ ማለት ደግሞ ለእናንተ ይጠቅማል እንጂ የሚጎዳ ነገር አይደለም። ያንን ነው ምለው። እናንተን ግን አመሰግናለሁ ጨዋ ሆናችሁ ዱባይ ለምሳሌ ሆናችሁ መልካም የሆናችሁ ቶቻችን በርቱልን። እግዚአብሔር ከእናንተ ጋር ወመኔዎቹ ዱቄታሞቹ በአናታችሁ ተተከሉ። አሁንም ጭምር አልሰማቸው መረኖቹ፣ እንደው የሆነ ቦታ ታስረው ቢሰቃዩልኝ እመቤቴ ምስክሬ። እነሱን ሊቢያ ነበር መውሰድ የሚሰሩትን እዚያ አድርጎ፣ ሊቢያ መስራት የሚፈልግ